ለላኩን መልስ እንድንሰጥ አንተ ማን? አሉት። እኔ የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬአለሁ አራት ነጥብ። ኦ ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልኮ ጋር የተገናኘ ሰው ምድር ሊቋቋሙ አይችልም። የተሰጠውን አይለቅም፣ ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው ብራዘር። እግዚአብሔር ከእረኝነት የጠራ ቤት ስራልኝ ብሎን ሆነውን ተኝተ ብልጭ ያልሆን ሁሉ የምታደረግ ይመስልሃል? ተነስና ግብ አለ ከሰማይ የህዝቤን ጩኸት ሰማሁ ላድናቸው፣ ወረድኩ። እስካሁን የት ነበርክ? እግዚአብሔሮች ሙሴ ውረድ ስትለኝ እኮ መወርድ ውጣ ስትለኝ ሞጣ። አምላክ አድለው ኦ አባቶች፣ ሰዓቱ ደርሷልና ልጅህን አክብረኝ። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ስለ ጊዜ እውቀት ያላቸው። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። ስጋ የለበሰ ሁሉ የእግዚአብሔርን ማዳኒ ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ሁሉ ወዳለች ሀገር ሁሉ ወጣ። ዮሐንስ የሚገርም ነው። የወጣው ከኃጢአት የሚድኑበትን የጽድቅ እውቀት ለመመገብ ከምድረ በዳ ወደ ዮርዳኖስ ዙሪያ ሁሉ ወጣ። እንዲነድና እንዲያበራ የእግዚአብሔር መልእክተኛ እንዲሆን ያደረገው ምንድን ነው? ሉቃስ በግልጽ ሲጽፍልን፣ ተልኮውን ሳይሆን ልዩ ተልኮውን ያውቀዋል። የዮሐንስ ልዩ ተልኮ ምንድን ነው? ይህ እንዳገኘው መዘመር አይደለም፣ ቅድም እንዳልኳችሁ እና እንደ ጳውሎስ ማስተማር አይደለም ቤተክርስቲያን መትከልም አይደለም። የእሱ ስጦታ እንደ ሉቃስ ታሪክ መጽሐፍም አይደለም። አባትና እናቱ የነገሩት ሰማይ ምድር ሳይፈጠር በፊት በዮሐንስ ሊፈጽመው ያሰበውን ልዩ ተልኮውን አስጨበጡት። የዮሐንስ ተልኮ ምንድን ነው? ከኃጢአት የሚድኑበት የጽድቅ እውቀት መመገብ ነው። የእግዚአብሔር መልእክተኛ፣ የሚነድና የሚያበራ መልእክተኛ። አንዱ ሚዛኑ ምንድን ነው? የተፈጠረበትን ተልኮ ማወቁ። በዚህ ጉባኤ ልሞግታችሁ፣ ለምን ተወልደናል? ምን እያደረግን እንኖራለን? ስለምንድን ነው የምንሞተው? የተወለድኩበት ተልኮዬ፣ መክሊቴ፣ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ ነው። አይን ጆሮ መሆን አይችልም። ጆሮ አይን መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቀሱ፣ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልኮ እንዳለን ልነግራችሁ እፈልጋለሁ። መንደድና ማብራት እንዴት እችላለሁ? እንደ ዮሐንስ የተፈጠርኩበትን ተልኮ ሳውቅ ነዋ። ውድድሩ፣ ከሰው ጋር የምትወዳደረው አይደለም እና ተልኮውን ከተልኮ ጋር ነው እግዚአብሔር የሚመዝን ስለዚ የዮሐንስ አንዱ ብጽዕና የእናት አባቱም ታላቅ ብድራት ዮሐንስን ከተልኮ ጋር ማገናኘታቸው። ኦ እግዚአብሔር በሌለበት የደከሙ ብዙ ናቸው። ዮሐንስ ግን ለተላከበት ሲጀምርም፣ ሲያገባድድም፣ ሲፈጽምም ያውቀዋል፣ ምንድን የተላከው ለላኩን መልስ ዝንሰጥ አንተ ማን አሉት፣ እኔ አለ በምድረ በዳ የሚጮ ሰው ድምፅ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬአለሁ። አራት መጥምቁ ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደንግጥም። ከተልእኮ ግራና ቀኛ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልእኮ ጋር የተገናኘ ሰው ምድር ሊቋቋሟቸው። ወገኖቹ በዚህ ጉባኤ ማንም ተራ ሰው እንደሌለ፣ እኔ አልተማርኩም፣ ሰው አልተቀበለኝም መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ስራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ። ሆይ ኖኅ ያን መርከብ ሊሰራ የእግዚአብሔርን ሐሳብ ሊያገለግል የፍጥረት ሩጫ ከመስጠሙ በፊት ሊያድን እንዴት ቻለ? ተልኮውን አባቱ ስለነገረው ነው። ኖኅ መርከብ ሰሪ ነው። ወገኖች ሆይ የጀመረውን የፈጸመውን ያውቀዋል። በሙታን ትንሣኤ በክርስቶስ ፊት ሲቆም እግዚአብሔር ይጠይቀዋል፣ የተፈጠርክበትን ፈጽመሃልን? ይኸው መርከብ ሰርቻለሁ፣ ወደ ጌታ ደስታ ግባ ነው። እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ያዕቆብ ይላል ኢሳይያስ ላይ እግዚአብሔር የፈጠረኝ አላማ ትቼ ጉልበቴን እንግዶች በሉት በከንቱ ደከምኩ ይላል ያዕቆብ። በራእይ እኮ ተገልጦለታል፣ ከወገቡ እግዚአብሔር አሕዛብን ሁሉ የሚያድን መድኃኒት እንደወጣ እና የያዕቆብ አምላክ እንደሆነ የአብርሃም የይስሐቅ አምላክ የሆነው ከወንድሙ ሲሸሽ ተገልጦለታል እኮ ስ እግዚአብሔር ደጅ ነው። እግዚአብሔርን በመሰላሉ ጫፍ መላእክትን አየሁ ብሏል። ይገርማቸዋል። ጸሎቱን ግን ሄዳችሁ እምለብሰው ብሰጠኝ ጤና ብሰጠኝ አምላክ የትሆናል አሉ። ስለ እንጀራ ነው የሚጸልየው። የሰማይ አምላክ ስለ ትውልድ እኮ ነው የሚነግረው። በወገብ ውስጥ ያስቀመጠውን አገልግሎት ነው የሚነግረው። ስለ ልብስና ስለ እንጀራ ሆይ ዘላለም አምላክ ኃጢአት ባይሆንም አይመጥ ነው። በእውነት ነው መላእክት የቸኮሉበት፣ ስላሴዎች ከሰማይ ትኩረት ያደረጉበት ልዩ አጀንዳ ያዕቆብ ሳተው ለበጎችና ለሴቶች ጨረሰ። ፈርዖን አጭር ጥያቄ ነው የጠየቀው፣ እድሜ ስንት ነው አለው። ይህን ጥያቄ ባጠየቀኝ ደስይለኛል ለምን መቶ ምናምን ዓመት፣ ለምን ጥቂትም ክፉም በለው አለቀ። ወደ ኋላ ሲያየው ለሚጠፋ ለምድራዊ ነገር አብዛኛው እድሜ ያውቁ። ሙሴን ማልድ በለው ያምርበታል። ኦባ በምድረ በዳ መንገድ ብራ በለው ያምርበታል። መጥምቁ ዮሐንስ ከኃጢአት የመዳን የጽድቅ ስብከት ስበክ በለው ያንቀጠቅጣቸዋል። ዮሐንስ በጳውሎስ አይቀና እንደና አጵሎስ ምን ነው አቆጥር አንድ ሁለት እያልኩ ባስተማርኩ አይልም። የተሰጠውን አይለቅም፣ ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዘ ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ ሆይ ዮሐንስ ሰማያትን ያስደስተው በሰው ልጆች ሁሉ ተቀባይነት ያገኘው አርተፊሻል ማንነት የለው፣ የተሰጠውም ይሆናል። ኢየሱስም በዮሐንስ ላይ 17 አራት አባት ሆይ በምድር ላደርገው የሰጠኝን ስራ ፈጽሜ አከበርኩ። እግዚአብሔር የሚከብረው ልታደርገው የተሰጠህን አውቀ ስትፈጽመው ነው። በምድር ልታደርገው እንደ ክርስቶስ የተሰጠ ስራ ምንድን? ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን ትፈጽም ዘንድ ተጠቀቅ። ያልተቀበልከውን አይጠይቅህም። በተቀበልከው ከኖርክ ውበትህ እየጨመረ ይመጣል። አስቴር በ127 ሀገር ላይ ንጉስን አገባሽ። ጸጉርሽ ርዝመቱ ቅርጽሽ ማማሩ በብዙ ሽቶና ከርቤ ስድስት ወር አደለም ተዘጋጅተሽ ነው የመጣሽ። ከብዙ ሴቶች ሞገስ አገኝተሽ የወርቅ ዘንግ አነሳልሽ። ለምን ይመስልሻል? ለዚህ ጊዜ ነው። ሂጅና ንገሪው ለንጉሱ። አልጠራኝም እሞታለሁ? አደለም አስቴር፣ ይሄ ሁሉ ቅንብር፣ ይሄ ሁሉ ግርማ ሞገስ፣ ይሄ ሁሉ ተክለ ቁመና ለምን ይመስልሻል? እግዚአብሔር ለዚህ ጊዜ ስላዘጋጀሽ ነው። እምቢ ብቲ መዳን ከሌላ ስፍራ ይሆናል። እኔ እንዳንቺ አይደለም ተልኮዬ። ወደ ንጉሱ ለመግባት የኔ ተልኮ አይደለም። የኔ በደጅ ላይ ነው አገልግሎቴ። የአንች አገልግሎት ልነግርሽ ፈልጋለሁ። ዘካርያስ እንደነገረው መርዶኪዎስ ይነግራታል። ኦ አስቴር፣ አስቴር ባንነች፣ ለዚህ ነው የተፈጠርኩት፣ ለዚህ ነው ውበትና ደምግባቴ፣ ለዚህ ነው የንጉስን ማማለሌ፣ ለዚህ ኮ ነው ብሞትም ሞታለሁ። መጽሐፈ አስቴር የሚል የተጻፈላት ተልኳን ስላወቀች ነው። በኢትዮጵያ ውስጥ በመፈጠርሽ እግዚአብሔር ተሳስቶ አይደለም። ዳርቻሽንና የምትኖሪበትን ዘመን ቀምሮ ወደዚህ ያመጣሽ ታላቅ ስራ ባንቺ ለመስራት ነው። መጥምቁ ዮሐንስ ልብሱ አይደለም ያደመቀው፣ ድግሪው አይደለም ያደመቀው፣ ሀብቱ አይደለም ያደመቀው ተልዕኮውን ዳዊት ልበ እግዚአብሔር ታውቃላችሁ የተፈጠረው ለምንድን ነው? ለሙሴና ለኢያሱ የተነገረውን ትንቢታዊ ቃል ይፈጽም ዘንድ ነው። ምንድነው የዳዊት ትንቢት? የእስራኤልን ድንበር ለሙሴ የተናገረውን ታስጠብቅ ዘንድ ነው። ከረኝነት የመጣው ወንጭ ቢስት አይስትም። ዳዊት በጦርነት ተሸንፎ አያውቅም። አንድ ቀን ተሸንፎ አያውቅም። እኔ በተጠረበ ድንጋይ በተላገ እንጨት ተቀምጬ እግዚአብሔር ታቦት መጋረጃ ውስጥ ይቀመጣልን? ሕያው እግዚአብሔርን ለእግዚአብሔር ቤት ሰራለት አለዋል። ቤትን ልትሰራለት ቀንተ ነውን? ቀንቼ ነው እግዚአብሔር ከረኝነት የጠራ ቤት ስራልኝ ብሎነውን? ተኝተ ብልጭ ያለሆን ሁሉ የምታደረግ ይመስልሃል? ተነስና ግባ አለው። አንዳንድ መልካም ነገር መልካም አይደሉም በመንፈስ ቅዱስ ካልፈተሽከው አየህ ላልተፈጠርክበት መኖር በጣም ከባድ ኪሳራ ዳዊት ቤት ሊሰራ አይደለም የተፈጠረው እጆቹን ሰልፍ ያስተማረው በሙሴ የተነገረው የእስራኤልን ድንበር ያስከብር ዘንድ ነው እሱ ግን በምኞት ገባበት አይሆንም ብራዘር ተነስና ግባሉ የሚሰራልኝ ልጅህ ነው ሰማንያ ሺ ጠራቢ የት እንደሚወቅሩ ያውቀዋል ያለ ብረትና ያለ መረጃ ድምፅ በጸጥታ መገንባት ይችላል ማስተዳደር ሰለሞን ያምርበታል መስራት ነው። ኦ ተዘጋጅቶልሃል። ለአንተ አትችልም። ለአንተ ውጊያ ነው የሚያምርብህ፣ መዝሙር ነው የሚያምርብህ። ቤት መስራት አትችልም። ያለ ስጦታ አይሆንም። አየህ ቅባትህን ለምን ትደብቀዋለህ? ለክርስቶስ ውብ የምንሆነው የተፈጠርንበትን ተልኮ ስናቅ ነው። መፈለግ ነው። ቦታ በጥረት አይሆንም፣ በሞራልም አይሆንም። አየህ በስጦታ ነው እግዚአብሔር ነገር የማያቋረጥ ሸክም። ስለ እኔ አባቴ ይመሰክራል፣ እናንተ ትመሰክራላችሁ፣ መጽሐፍ ይመሰክራል፣ የማደርገው ስራ ይመሰክራል አለ ጌታ። በቦታና በስፍራ ስትሆን እየደመክ ተፈጥሮ እየተገዛልህ ሰዎች እየተማረኩ ልብህ እየመሰከረልን የምትመጣ ተልእኮ ማወቅ ብቻ ሳይሆን ጊዜን ማወቅ የመልእክተኛ ሁለተኛ ባህሪ። ዮሐንስ ጊዜውን ያውቃል እና በዛ ምድረ በዳ ምን ታደርጋለ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ። የኤልያስ መንፈስ አለብህ ከተባልክ ብትለው ብራዘር፣ በጊዜ ነው መውጣው። እግዚአብሔርን አልቀድምም አልዘገይም። በጊዜው ስለወጣ ነው ውበቱ የጨመረው። ትዝ ይላችኋል፣ ቁጥቋጦ ሲቀጣጠል ራእዩን ለማየት ሄደ ሙሴን የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ ጫማ አውልቅ፣ ልቅ አሁን አቴንሽን ስጠኝ ነው። ከሰማይ የህዝቤን ጩኸት ሰማሁ፣ ላድናቸው ወረድኩ። እስካሁን የተነበርክ እግዚአብሔር ሆይ፣ ሙሴ ውረድ ስትለኝ እኮ መወርድ፣ ውጣ ስትለኝ ሞጣ። አምላክ አደለሁ ለአባት ለአብርሃም ከአራት መቶ ዓመት በኋላ ወርዳ አለው ብያዋለሁ። ሚስጥሩን አልደበኩም። ይሁን አሁን ሰዓቱ ሞላ። እናስ ህዝቤን ከፈሮን እጅ አድ ከፈሮን እጅ ስንት ሺህ ሰረገላ ጦር ያለው ሰራዊት እኮ ነው። በዱላ ነው ማድነው ነው። በዚህች ዱላ ትበላት የጊዜው በትር በላት። ኤርትራ ባህል ሰላምታ ነው የሚሰጣ። አለቀ ልጅ ሆይ ወይን ጠጅ እኮ አለቀባቸው። እናቴ ሆይ ጊዜ ገና ነው። ኦ አባቶ ሆይ ሰዓቱ ደርሷልና ልጅህን አክብረኝ። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ስለ ጊዜ እውቀት ያላቸው። ዳንኤልም የሰባው ዓመት ምርኮ እንደተፈጸመ ባየ ጊዜ ለራሱና ለሕዝቡ ይጾምና ይጸልይ ዘንድ ጀመረ። ገብርኤልም ከሰማይ እየበረረ መጣ። የተወደድክ ዳንኤል ሆ ያላለው፣ እጅግ የተወደድክ ዳንኤል ሆ ጸሎት አረገ ስለ ጾምክ አደለም፣ ስለ ጸለይክ አደለም፣ የጊዜው ጸሎት ነው። ይሄው ስልሳ ዘጠነኛው ዓመት ብትጸልይም ብትጾምም ቢሰማህም አይመልስልህም። ጸሎትህና ትንቢታይ ቃሉ ተጋጠመ። በጣም አስገራሚ ሰው ዳንኤል፣ የጊዜን ምስጢር ያቃል ማለት ነው። ኢየሩሳሌም፣ የመጎብኘትሽን ጊዜ አላወቅሽም ብሎ አለቀሰላት። ዘመን አለማወቅ አምላክ አስለቅሷል። ስላገለገልክ አደለም፣ በጊዜው ስላገለገልክ ነው። አንዳንዴ ዘመን ካለፈ በኋላ ለአገልግሎት ስትለመን ሁሌ አትለመንም። ዘመን እንደ ባቡር ልም ነው የሚለው ለአድርገው ብትልም ሙሉ ውበቱን አታገኝ። ትዝላችኋል። አቢጊያም ናባልን ነበረ ባሏ፣ ባለጌ ተሳዳቢ፣ ስንፈና ያደረበት። አቢጊያስ አእምሯ ታላቅ፣ ውበቷ ድንቅ እና ወንዶቹን ሁሉ ግደሏ ለዳዊት ስለሰደበው አቢጊያም እየበረረች ወደ ባሏ አይደለም ወደ ዳዊት ሄደች። ብራዘር አትግደልብኝ። እሱን ከገደልከው ከስራ ተፈታው። ሁሉን ላገባ እኮ እችል ነበር። ነገር ግን ጊዜው ገና ነው፣ እንዳትነካው በአስረኛው ቀን እግዚአብሔር ናባልን ቀሰፈው ጊዜን ታውቃለች። ያው እግዚአብሔርን ወንጭ በድንጋይ እንደሚጣል ነጥሎ ይመታዋል። አንተ ከጊዜ በፊት ቀደምክ፣ እጅን መልስ ትለዋለች እና በአስረኛው ቀን ስትነግረው ልቡን መታው። አቢጊያ ላገባሽ ይፈልጋል ዳዊት ፈጥና ሄደች። አስገራሚ ሴት ነች። ይሄ አእምሮ ሽባረክ የቱ አእምሮዬ፣ ፈጥኖ ያመጣሽ አቤት ጊዜ ማወቀሽ ሶስተኛውን ሶስተኛ ዮሐንስ ስፍራውን ያቀ ዮሐንስም፣ ወደ ዮርዳኖስ ማዶ ወጣ። ሮሜዳ ይላችሁ በዓለም ሁሉ ወንጌል እንድንሰብክ የእግዚአብሔር ፈቃድ ቢሆንም፣ ስፍራና ዳርቻ የሚመድብልህ የእግዚአብሔር ልጅ ኢየሱስ ነው። አንዳንዴ ብር ብለን ስፍራችንን ያለ ምሪት እንለቃለን። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለ ቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመቸው። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው ይላል። በዓላማ በአንድ ቦታ ሲያስቀምጥህ ከመንፈስ ቅዱስ ጋር መናበብ ጥሩ ነው። ዮሐንስ በዮርዳኑ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ ነው የተላከው። የሄደውም በወንዞች በባህር ስር ነው። ዮሐንስ መቄዶንያ አልሄደም፣ ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ የለም። ዮሐንስ የሚያምርበት በእስራኤል ውስጥ ነው። አንዳንዴ ወገኖች ሆይ ምንም ድሆች ብንሆንም ነገር ግን እግዚአብሔር ዓላማ አለውና ያለ ምሪት አገርን መልቀቅ ስፍራን መልቀቅ ብዙዎች ከስራው ይቻላል። ኢየሱስም በዘጠኝ ወሩ ወደ ኤፍራታ ሄደ። ለምን ሄደ? መወለጃ ስላጣ አደለም። አንቺ ኤፍራታ ቤተልሔም ሕዝቤን የሚጠብቅ መስፍን ካንቺ ይወለዳል ስለተባለ ነው። ወደ ግብፅ ይጃላት፣ ለምን ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ነው። ናዝሬት ኖረ፣ ለምን ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ሄሮድስ ሊገልህ ነው፣ ከኢየሩሳሌም ጥፋ። ለዛ ቀበሮ እንዲህ በለው። አየ የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል። የተወለደው ያደገው የሞተው በመረጠው አይደለም፣ በተጻፈው። ማንም ለራሱ ሊኖር አይችልማ። ጆሮ እንደ ተበሳ ለክርስቶስ እኖራለሁ ካልክ በደሞዝ ሳይሆን በተልኮ ትኖራል። ዮሐንስ ልብሱ ተልኮ ሁን ባለው ቦታ ይቀመጣል። አንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስፍራችን ስለማንናበብ ነው። ትዝ ይላችኋል፣ ጳውሎስ ወንጌል ሊሰብክ እኮ ነው የሄደው፣ ሊነግድ አይደለም። መንፈስ ቅዱስ በመንገዱ ላይ ቆምበት፣ የክርስቶስ መንፈስ ከለከለው። አምስት ከተሞች ላይ ብዙ ዓመት ነው ኢንቨስት ያደረገው። ወደ መቄዶንያና እርዳን የሚል ራእይ ሲያይ በፍጥነት ወደ መቄዶንያ ሄደ። ከሲላስ ጋር ሄደ። ማንም ሊቋቋመው አልቻለም። ከገረዷ ጋርን ተወጣ። እስር ቤቱ ይንቀጠቀጣል። ምድር ይንቀጠቀጣል። ሊዲያ ጌታን ታምናለች። ኢሮፕን አነቃነቃት። ለምን? ያው ጳውሎስ ነው እኮ አሁን ግን በስፍራው ላይ የቆመ ጳውሎስ። ለምንድን ነው ጳውሎስ ስኬት ያጣው? ስለመሰለው ሄዶ ነዋ ወደ መቆዳ ላይ የምንመጣ ራእይ ስለተቀበለ ነው። ቀድሞ ቢጠይቀው አይከስርም ነበር። እግዚአብሔር የሚናገር አምላክ እኮ ነው። ሲኦል ባት ገባም ስኬት ግን የለም እና ዮሐንስ ያገለገለው እንዲነድ እንዲያበር ያደረገው ስፍራውን ስላወቀ ነው። ጊዜውን ስላወቀ ነው። ልዩ ተልእኮውን ስላወቀ ነው። ሰዎች ሁሉ አንተ መሰከርክለት ወደ ኢየሱስ ሄዱ ተባለለት። ኢየሱስ አረጋገጠለት። ደስታዬ ፍጹም ሆነ አለ ዮሐንስ። በተሰጠው ዘመን ነደደና በራ። ሁሉ የተጻፉ ገጾች ነበሩት። ለምን? ጊዜውን ያውቃል ዮሐንስ ስፍራውን ያውቃል፣ ተልኮውን ያውቃል። እንደ ፀሐይ ብርሃን እየደመቀ በስብከቱ ክርስቶስ እየጎላ ብዙዎችን መሪ ጌታ ሆኖ ወደ ክርስቶስ መራጭ፣ አስገራሚ ዮሐንስ። ዮሐንስ ሩጫውን ጨርሶ ይሄዳል። ተረኛ መልእክተኛ አንተ እግዚአብሔር ይላል። ከሰው ጋር መወዳደርህን ትተ ተልኮውን ፈልግ። ለምን ተፈጠርኩ ብለ ጠይቀኝ፣ መንገድን አሳያሉ። ስለዚህ ለሚጠፋ እንጀራ ለምድራዊ ነገር አትኖርም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። የምትኖረው መልካሙን ስራ በኢየሱስ ልትፈጽም ነው። ያ መልካም ስራ የፓስተሮች ብቻ ነው ወይ? አይደለም። ውብና ድንቅ ያንተም ያንችም ነው። በዚህ በዮሐንስ ልክ ለመኖር እግዚአብሔር በዚህ ዘመን በኢትዮጵያ ውስጥ በአዲስ አበባ ፈጠረኝን። በትክክል እግዚአብሔር ይላል። ለአንዳንዶች እስካሁን ሳሰለጥናችሁ ነበር በጓዳ አሁን ጊዜው ደረሰ። በምድረ በዳ ኖርክ ማለት አትረባም ማለት አይደለም፣ የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ ስርጓጎጡን በአንተ ሊያስተካክል ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ዮሴፍ እባክለ ለፈርዖን ንገር፣ ምንም ሳላደረግ አሰሩኝ። ኖ፣ ዮሴፍ በመልክተኛ አትወጣም፣ በአጋጣሚም አልታሰርክም። ሰዓቱ ሲደርስ ያስቸኩልሃል፣ ታቃለህ። እግዚአብሔር ልቦናችሁን ይክፈት።